እነሱ በሲዳማ ክልል ማልጋ ወረዳ በአንድ ቀን ጫጩት እርባታ በማህበር የተደራጁ ወጣቶች ናቸው። በቁጥር 13 የሚሆኑት ወጣቶቹ ሁሉም ከከፍተኛ የትምህርት ተቋም በተለያዩ የሙያ መስኮች ትምህርታቸውን ያጠናቀቁ ምሩቃን ናቸው። ኤንተርፕራይዝ በኩል ተደራጅተን 13 ወጣቶች በማስተርስ አንድ ወንድማችን አለ። ከዛ ያለፈ ዲግሪ ናቸው። አንድ ላይ ተሰባስበን ይህን እድል አግኝተናል። 2012 ነው ዩኒቨርሲቲ የገባሁት 2015 ላይ ነው ተመረቀ የወጣሁትና ሁለት ዓመት ከምናምን ቆይቻለሁ ያለ ስራ። ከዩኒቨርሲቲ ከተመረኩኝ ሁለት ዓመት ሆኖኛል። ስራ ላይ ደግሞ በጣም ስራን በመፈለግ ላይ ያላደረኩት ጥረት የለም። ከምረቃ ወዲህ የስራ እድል ለማግኘት በሙያቸውም ለማገልገል በብዙ ጥሯል ይሁንና ግን ስራ በመፈለግ ጊዜን ከማባከን ባለፈ ምንም ጠብ ያለልን ነገር የለም የሚሉት ወጣቶቹ በክልሉ የምግብ ስርዓት ማጠናከሪያ ፕሮግራም በተደረገላቸው ድጋፍ በዶሮ እርባታ መሰማራታቸው ነገን በብሩ እንዲተልሙ አድርጓቸዋል። በእኛ ማህበረሰብም እንደዚህ አይነት ስራ አልተለመደም እና ስንማር ቢሮ ተቀጥረን እንሰራለን የሚል አመለካከቶች ነበሩ። ከዚህ በፊት ከኛ በፊት የነበሩት እንደዚህ ነበረ። ሰው ሲማር ስራ ቢሮ እንደሚሰራ ነው እና አሁን ያለውን የባህላዊ ሁኔታ አሁን ያለ መንግስታችንን ስራ ፈጠራ ላይ ፎከስ ስላደረገ አይምሮችንን አሳምነን አምነንበት ስለገባን ደስ እያለን ነው የምንሰራ። አሁን እኔ ከነሱ ጋር ብሆል እውነት ለመናገር የምር አንድ ቀን ከዚህ ስራ ከቀረው ይናፍቆኛል እና በጣም ነው እንደ ልጆቻችን ብር ለማግኘት ብቻ ሳይሆን ልጅ እንደማሳደግ ብለን አስበን ነው የምንሰራውና ደስታ ነው የሚሰማኝ። ከነሱ ጋር በመዋለ የመጣው ለውጥ ከዚህ በፊት እኔ ይህንን እሰራለሁ ብዬ አይደለም። መጀመሪያ የተማርኩት በተማርኩት ሙያ ደግሞ በሙያዬ ያላገኘውም ቢሆን ይህንን ነገር በማግኘት በጣም ደስ ብሎኝ ከፍተኛ ደረጃ ላይ እንደደረስንና ከፍተኛ ደረጃ ላይ እንደደረስኩኝ ያህል ነው የሚሰማኝ። በበኩል ቀድሞ ስራ በመፈለግ ይኳቱን የነበሩ እነርሱ አሁን ለበርካቶች መትረፍ የሚያስችል አቅም አደርጅቷል። ከዚህ ባለፈም ተቀጣሪ ይሉትን ሳቤ በመሻር በብርታት ውስጥ ስኬት፣ በትጋት ውስጥም እድገት ማስመዝገብ እንደሚቻል እማኝ ሆኗል። ያካሄዳቸው ስንቅ የሆናቸው ወጣቶቹም ትልቅ የሞራል መነቃቃት ተፈጥሮልናል ይላሉ። ስራ በማጣቴ እጨናነቅ ነበር። ብዙ ቴንሽን ውስጥ ነበርኩኝ። ከዚህ ስራ ከልጆች ጋር ተገናኝተ አውርተን ምናምን ይህንን ስራ ከጀመርን ወዲህ ቢያንስ በሞራልም በፋይናንሻልም አድገናል ብዬ አስባለሁ። ከዚህ በፊት የጫጩት ስራ ይሄ ልምድም ስለሌለን በጣም አስፈርቶን ነበር። አሁን ግን ክብሩ ይስፋ በጣም ያው ከዚህ በፊት የሚሞቱትን ነበር እንቆጥራለን ብለን ያሰብ ነው። አሁን ደግሞ ገንዘብ እስከመደመር ድረስ ደርሰናል። ደስ እያለን ወደ ሀብታችን ተጣግተናል ማለት ነው። የነገ ተስፋቸው ከገጻቸው ይነበባል። ከዚህ የላቀ ተያያዥ ግዙፍ ስራን ለነገ ይታልማሉ። ካፒታል ባደገ ቁጥር በጎንዮሽ ሌሎች ቢዝነሶችንም የማየት እድል ይኖራል። ይሄን ራሱ ማሳደግ ይቻላል። አሁን እኛ የአንድ ቀን አስገብተን ለአርባ ስምንት ቀና ቆይተ ነው የሚሸጠው። ለዶሮ ለእንቁላልና ለስጋ ማድረስም ይቻላል፣ ማስፋት ይቻላል። እንደየካፒታላችን መጠን እያሰፋን እንሄዳለን። እነሱ እዚህ ለመድረሳቸው በብዙ ተፈትኗል። ስራ ማጣት ወደ ኋላ ሳይመልሳቸው ያ የባከነውን ጊዜ በትጋት እየተበቀሉትም ይመስላል። የመጣንበት መንገድ ለመሰሎቻችን ፍኖት ይሆናል ይህ መልእክታችን ቢደመጥ ሲሉም ወጣቶቹ ያነሳሉም ስራ የትኛውም ስራ በቃ ካልናከና እንትን ትኩረት ሰጥተ ከሰራ የትኛውም ስራ ከየትኛውም ስራ እንደማያልፍ እንደማያንስና ተግቶ እንድሰሩ ነው መልክትን ማስተላለፍላቸው ይህንን እድል ያላገኙት እንደኛ ሆነው ቢያንስ ለአንድ ነገር አንድ ሰው ብቻውን ቢሰራ ነው የሚከብደው እንጂ ሁሉም በህብረት ሲደረግ በአንድነት የምናደርገው ነገር ስለሚያዋጠን ሁሉም ወጣቶች እንደኛ ሆነው ስራ ሰርተው ማህበረሰባቸውንና ራሳቸውን እንዲለውጡ እንዲቀይሩ ይላሉ። የሲዳማ ክልል የምግብ ስርዓት ማጠናከሪያ ፕሮግራም ትኩረት አድርጎ ከሚሰራባቸው ዘርፎች የወጣቶች የስራ እድል ፈጠራ አንዱ ነው። በዚህም በክልሉ የተለያዩ ወረዳዎች ማህበራትን በማደራጀት የወጣቱን ተጠቃሚነት እያረጋገጠ ይገኛል። በአንድ ቀን ጫጩት እርባታ የተካሄደበት ርቀት ደግሞ በርካቶችን ተጠቃሚ ያደረገ ነው። አጠቃላይ ስምንት ቡድኖች ወደ ሶስት ነው ሰባት ሚሊዮን ብር በሚፈጅ ገንዘብ ጫጭቶች ተገዝተው ተቀርበዋል፣ ማነው ቀርበዋል። በዚህ መሰረት ስራ እየተሰራ ነው ያለው። እንግዲህ ያያችሁ ስራ በአንድ በኩል ትልቅ አድቫንቴጅ ነው፣ በሌላ መልኩ ደግሞ ለማሳደግ ከባድ የሆነ ስራን ቻለንጆችን ተጠቅሞ አሳድጎ ወደ ገንዘብ የሚለወጥበት ስራ ነው። ስለዚህ ስራው ምንም እንኳን አድካሚ ቢሆንም ወጣቶች ይህን ስራ አውቀው እንዲሰሩ ቅድሚያ ስልጠና ስር ሰጥቶ ግንዛቤ አግኝቶ ወደ ተግባር እንዲገቡ የተደረገበት ሁኔታ ነው ያለውና በስራው እንግዲህ እኛም ደስተኞች ነን፣ እነሱም በጣም ደስተኛ ናቸው። ጥሩ ውጤትም እየተገኘበት ነው።